ታላቁ መልአክ ቅዱስ ራጉኤል ንስረ አርያም ጾፍ ራማ የሚባል በመንፈስ ለተጨነቁትና በሐሳብ ለደከሙት የህሊና እረፍታቸው የሆነ ቅድስታሲማ፣ የችግር ጊዜ ደራሽ መራ የሆነን የሰይጣን ወጥመድ የሚፈታ የሚያባርር፣ ቅዱስ ሩፋኤል ለችግር ደራሽ ፈጥኖ ደራሽ ቅዱስ ሩፋኤል ዛሬ የቅዱስ ሩፍኤልን ጉዳይ እንከታተላለን እናያለን። ተከታተሉን። ቅዱስ ራጉኤል፣ ራጉኤል የእግዚአብሔርን ቃል አስከባሪ፣ የህግ አምላክ፣ የእግዚአብሔርን ቃል አስከባሪ ራጉኤል ማለት እግዚአብሔርን ቃል አስከባሪ ማለት ነው። የሰይጣናትን ጥፋት የሚበቀልም ነው። በብርሃናት ላይ የተሾመም መልአክ ነው። በዚህም መጋቤ ብርሃን ይባላል። ራጉኤል ማለት የብርሃናት አለቃ ማለት ነው። የብርሃናት አለቃ ሲባል ፀሐይን፣ ጨረቃን፣ ከዋክብትን በማመላለስና ለሰው ልጆች ለአዝዕርት፣ ለእንስሳ፣ ለአራዊት ሁሉ ብርሃንን የሚመግብ ማለት ነው። አንድም ራጉኤል ማለት የሚበቀል ማለት ነው። የሚበቀል ነው ማለት በቀል የሚገባው ለጠላት ነው። የሰው ልጅ ጠላት ደግሞ ዳቢሎስ ነው። ስለሆነም ቅዱስ ራጉኤል እግዚአብሔርን አምነው ሕግ እግዚአብሔርን ጠብቀው በፍርሃት እግዚአብሔር አምልኮቱን ለሚፈጽሙ ሁሉ ጠላት ዲያብሎስን የሚያርቅላቸው ወደ እነርሱም ፈጥኖ በመድረስ የሚታደጋቸው ነው። ሄኖክ 64። አንድም ራጉኤል ማለት የሀያላን ሀያል እግዚአብሔር ማለት ነው። የሀያላን ሀያል ያለው የእግዚአብሔርን ሀያልነት ከምድር ፍጥረታት ዘንድ ሀያል ከሚባሉት ሁሉ ሊገለጽ የማይችል ኃያልነቱ ለመግለጽ ሀያልነቱንም ከእስከ የሌለው መሆኑን ለመግለጽ የተቀመጠ ነው ስለዚህ እግዚአብሔር ሀያል የሀያላን ሀያል መሆኑን የሚገልጽ ትርጉም አለው አንድም ራጉኤል ማለት ጽኑ እግዚአብሔር ማለት ነው የእግዚአብሔር አምላክን ጽኑነት ለማጉላት ሲል ጽኑ አለው እግዚአብሔር የማይወላውል የማይዋዥቅ የማይከዳ ነው ለማለትም ሲል ይህ ስያሜ ተሰጠው። የእግዚአብሔርን ጽናት የሚያሳይ ትርጉም ያለው ስያሜ ነው። የሊቀ መላእክት የቅዱስ ራጉኤል አገልግሎትና ስልጣን። እመቤታችን ቅድስት ድንግል ማርያም ከዚህ ዓለም 64 ዓመት ካረፈች በኋላ ስጋዋ ወደ እፀዮ ሲነጠቅ ሲያርፍ፣ አብሮ ለሄደውና ስጋዋን በዕጣን ሲያጠን ለነበረው ለፍቅረ እግዚ ለቅዱስ ዮሐንስ ስባት የመገበ መልአክ ነው። በብርሃናት ሁሉ ላይ የሰለጠነ መልአክ ነው። ከአዳም ሰባተኛ ትውልድ የሆነ በእግዚአብሔር ፊት ግሩም ያማረ ሥራው የሰመረ እስከ ዛሬ የሞት ወጥመድ ያልያዘው የሞት ጥላ ያላረፈበት ነቢዩ ሄኖክ ከቅዱሳን መላእክት አንዱ የሆነ ጸላኤ ዲያብሎስን የሚበቀለው ራጉኤል በብርሃናት ላይ የሰለጠነ ነው ሲል ስለ እርሱ ተናግሯል። እግዚአብሔር ዓለምን ይቆጣጠር ዘንድ የሾመው ታላቅና ቅዱስ መልአክ ነው። ድርሳነ ራጉኤል ዘጥቅምት ገጽ 23 አዲስ ሰማይና አዲስ ምድርን ለመተካት ዓለምን የመለወጥ ሥልጣን የተሰጠው ቅዱስ መልአክ ነው። ከእግዚአብሔር የጌትነቱ አዳራሽ ይገባና የወጣ ዘንድ ሥልጣን ያለው ከኪሩቤልና ከሱራፌል ጋር ከፈጣሪ የጌትነት ዙፋን ፊት የሚቆም ነው። ሎጥም ሚስቱንና ልጆችን ከእሳተ ጎመራ ያዳነ የበለአምን እርግማን ወደ በረከት የለወጠ እርሱ ነው። በቅዱስ ራጉኤል ሥነ ሥዕል ላይ የምናየው ይህ ባለ አራት ራስ ንስር ከአርባዕቱ ኪሩቤል አንዱ ገጽ ንስር ነው። የሥላሴን የጌትነት ዙፋን የሚሸከሙ አርባዕቱ እንስሳት ናቸው። የሚሸከሙት ሲባል ጫማ የሰው ልጅ እንደሚሸከመው እንጂ ችለውትስ አይደለም። እነርሱም የሰው ገጽ፣ የእንስሳ ገጽ፣ የንስር ገጽ እና የአንበሳ ገጽ ያላቸው ናቸው። ይህንንም ነቢዩ ሕዝቅኤል ለእያንዳንዱ እንስሳትም የተለያየራ አራት ገጾች ነበሩት፣ ይኸውም በስተቀኝ በኩል የእንስሳ መልክ፣ በስተግራ የላም ገጽ፣ በስተኋላ የንስር ገጽ የሚመስሉ ነበሩ ብሏል። ሕዝቅኤል አንድ ስድስት እስከ አስራ ሶስት ከዚህ የምንገነዘበው ነገር ቢኖር አራት ገጽ ካላቸው ኪሩቤል መካከል አንዱ ንስር መሆኑን ነው። ቅዱስ ራጉኤል ደግሞ የእነዚህ ኪሩቤል አለቃቸው የጌትነቱ ዙፋን ጠባቂ በመሆኑ በዚህ ምክንያት ማለትም እነሱ ዙፋኑን ተሸካሚ፣ እርሱ ደግሞ አጠገባቸው መቆሙ መንበሩን ጠባቂ በመሆኑ በዚህ አይነት የአገልግሎት ድርሻ አብረው ሊሳሉ ችለዋል። ቅዱስ ያሬድ በድጓው አርባዕቱ እንስሳ አልቄንጥሩ እንደሚባለው ንስር ፊት ለፊት አይታዩ፣ አንዱም በመራቸው ይሄዳሉ፣ እነርሱም እያንዳንዳቸው አራት ገጽ ሲኖራቸው ሳያርፉና ሳይደክሙ የሚያመሰግኑ ናቸው በማለት ጽፏል። አንድም መላእክት ነገደ ሱራፌልና ነገደ ኪሩቤል በመባል ይከፈላሉ። በነገደ ሱራፌ በነገደው ስራፌል እነ ቅዱስ ሚካኤል፣ ቅዱስ ሩፋኤል ወዘተ ሲሆኑ በነገደው ኪሩቤል ደግሞ ቅዱስ ገብርኤል፣ ቅዱስ ራጉኤል ወዘተ ያጠቃልላል። ስለዚህ ቅዱስ ራጉኤል ነገዱ ከነገደ ኪሩቤል ነው። በዚህ ላይ የነገደ ኪሩቤል አልኬንትራ አራት ራስ ወይም ንስር አለቃቸው ቅዱስ ራጉኤል ነው። በዚህ ምክንያት አብረው ሊሳሉ ችለዋል። አንድም መላእክትን ሁሉ እንደ የሥራቸው መለያ ስነ ስዕላቸውን መሳል ልማድ ነውና ለምሳሌ ቅዱስ ሚካኤል ከቅድስት አፎሚያ ጋር፣ ቅዱስ ገብርኤል ከሰለስቱ ደቂ ጋር፣ ቅዱስ ኡራኤል ከእዝራ ሱትኤል ጋር እንደሚሳሉት ሁሉ ማለት ነው። በዚህም መሠረት ቅዱስ ራጉኤልም አቃቤ መንበር ነውና መንበሩን በሚሸከሙት ኪሩቤል ከሚመስሉት ንስሮች ጋር አብሮ ሊሳሉ ይችለዋል። ሊቀ መላእክት ቅዱስ ራጉኤል ከአምላክ የተሰጠው ቃል ኪዳን፣ እግዚአብሔር አምላክ በስሙ ሊታመኑ ለታመኑት ቅዱሳን፣ ጻድቃን፣ ሰማዕታት፣ ሐዋርያት፣ ዘውትር ያለማቋረጥ ስሙን ለሚጠሩት ቅዱሳን መላእክት ሁሉ ቃል ኪዳን ሰጥቷቸዋል። የሰጣቸውን ቃል ኪዳን ዘላለማዊና ሊሻር የማይችል ነው። ለመላእክት አለቃ ለቅዱስ ራጉኤልም ይህን ቃል ኪዳን ሰጥቶታል። የራጉኤል አምላክ ይቅር በለን በማለት አንዲት ቃለ ስንኳ ቢናገር እንደ ወዳጄ እንደ አብርሃም፣ እንደ ባለሟሌም፣ እንደ ይስሐቅ፣ እንደ ያዕቆብ ክብርን ባለሟልነትን እሰጠዋለሁ፣ በራሱ ላይም አኬል አቀዳጅዋለሁ ረጅም ዘመናትን ሰፊ ወራትን እሰጠዋለሁ ሲል ቃሉን ሰጥቶታል። ሊቀ መላእክት ቅዱስ ራጉኤል መስከረም አንድ ቀን ከሊቃነ መላእክት በአራተኛ ደረጃ የተሾመበት ዕለት ነው። ግንቦት አንድ ቀን ለታላቁ አባት ለሄኖክ ምስጢራትን የገለጸበት በዓሉ ነው። ጥበቃው አይለየም በምልጃው ይማረን። የቅዱሳን አባቶቻችን አምላክ አገራችንን ይጠብቅን።